የዓለም አቀፉ አትሌቲክስ ፌዴሬሽን በዓለም አትሌቲክስ እንቅስቃሴ ውስጥ ጉልህ አበርክቶ ላላቸው ተቋማት ግለሰቦችና ሁነቶች ከጎርጎሮሳውያኑ 2018 ጀምሮ የዓለም አትሌቲክስ ቅርስ የክብር እውቅና ይሰጣል። ፌዴሬሽኑ ጀግናው አትሌት አበበ ቢቂላና ታላቁ ሩጫ በኢትዮጵያ ለአትሌቲክስ ስፖርት ላደረጉት አስተዋጽኦም ይህንን እውቅና ሰጥቷል። እውቅናዎቹን በመቀበያ ስነ ስርዓት ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መላዋ ኢትዮጵያ የበርካታ አትሌቶች መፍለቂያ ብትሆንም አዲስ አበባ ከተማ የአብዛኛ የአብዛኛዎቹ የውድድርና የመለማመጃ ቦታ በመሆኗ፣ የአትሌቶች ከተማ የሚል ስያሜን እያሰጣት ነው ብለዋል። ባለፉት 65 ዓመታት ኢትዮጵያ በርካታ የረጃጅም ርቀት ሯጮችን ለዓለም አበርክታለች። አበበ ቢቂላ በ1952 ዓ ም በጣሊያን መዲና በሮም በተካሄደው 17ተኛው የኦሎምፒክ ማራቶን ውድድር ላይ በባዶ እግሩ በመሮጥ እና ለሀገራችን የወርቅ ሜዳሊያ በማስገኘት ታሪካዊ ድል ማስመዝገቡ አይረሴ፣ በታሪካችን ውስጥ ሁሌ የሚታወስ መሰረት የጣለ ታሪክ ነው። የአበበ ቢቂላን ፈለግ በመከተል በተለያዩ ወቅቶች የተለያዩ ጀግና አትሌቶች የኢትዮጵያን ሰንደቅ ዓላማ በዓለም መድረክ ከፍ አድርገው አውለብልበዋል። ከዛ ውስጥ ደግሞ አንዱ ጀግና አትሌታችን ኃይሌ ገብረስላሴ ነው። ኃይሌ እናመሰግናለን። ታላላቅ አትሌቶች ከተለያዩ የሀገራችን ክፍሎች የሚፈልቁ ቢሆንም አብዛኛውን ሩጫቸውን ልምምድ የሚያደርጉት በመዲናችን አዲስ አበባ ነው። ከዚህም ጋር ተያይዞ አዲስ አበባ የሯጮች መዲና ተብላ እንድትጠራ አስችሏታል። ታላቁ ሩጫ በኢትዮጵያ የበለጠ አድጎ በርካታ የሀገር ውስጥና የውጭ ሀገር ተሳታፊዎችን የሚያስተናግድ ሁነት እንዲሆን የከተማ አስተዳደሩ ድጋፉን አጠናክሮ እንደሚቀጥልም ነው ከንቲባ አዳነች አቤቤ የተናገሩት። ይህንን ቅርስ ከዓለም አቀፍ አትሌቲክስ እንደ ከተማችን እንደ ሀገራችንም ስንቀበል ከፍተኛ ደስታ ይሰማናል። በዚሁ አጋጣሚ ይህ ውድድር በየዓመቱ በደመቀ ሁኔታ ሳይዛና በተለይም ላለፉት 25 ዓመታት እንዲካሄድ ያደረጉትን ኃይሌ ገብረስላሴንና የታላቁ ሩጫ በኢትዮጵያ አዘጋጆችን ሁሉ በራሴም ስም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን ወዳለሁ። አመታዊውን ታላቁ ሩጫ በኢትዮጵያ አሁንም ካለበት የበለጠ ለማሳደግና ብዙ የውጭ ተሳታፊዎችም በርካታ ኢትዮጵያውያኖችም ከዚህ በላይ እንዲሳተፉበት በማድረግ በኩል በርትተን እንሰራለን፣ ተባብረን እንሰራለን። በዚህ በኩል ከተማችንን ሁሌ የሚያደምቃት በዓለም መድረክም የሚያስተዋውቃት ከመሆኑም አንፃር ሕዝብንም የበለጠ የሚያቀራርብ ማህበራዊ መስተጋብርንም የሚያጠናክር እንደሆነ መነሻ በማድረግ እስከዛሬ ስናደርግ የነበረውን ድጋፍ እንደ ከተማ አስተዳደር አጠናክረን የምንቀጥል መሆኑን በዚህ አጋጣሚ ላረጋግጥላቸው እወዳለሁ። በመርሃ ግብሩ ላይ የተገኙት የቱሪዝም ሚኒስትር ወይዘሮ ሰላማዊ ካሳ በበኩላቸው ታላቁ ሩጫ በኢትዮጵያ ከስፖርት እውነትነት ባለፈ የሀገርን ገጽታ ከፍ አድርጎ የሚያስተዋውቅ ፌስቲቫል ነው ብለዋል። ታላቁ ሩጫ ከአንድ ሩጫ እና ከአንድ እውነት ባሻገር መታየት ያለበት እውነት ነው። ሺዎችን ያገናኘ ነው። ባህላቸውን እሴታቸውን ብዙዎች ያስተዋወቁበት መድረክ ነው። በተለያየ መልኩ ማንነታቸውን ያንጸባረቁበት፣ ማህበራዊ ትስስራችንን በእጅጉ ሲያጠናክር የቆየ በርካታ ደግሞ አዳዲስ አትሌቶችን ማፍራት ያስቻለ ትልቅ እውነት ነው። አሁን ደግሞ ፌስቲቫልም ሆኗል። በየዓመቱ ከተማችንን ሲያደምቅ ቆይቷል። ክብራትና ታላቁ ሩጫ በኢትዮጵያ ከስፖርታዊ ኩነትነቱ ባሻገር የብሔራዊ ኩራት የልህቀትና የአሸናፊነት መገለጫ ጭምር በመሆኑ ነው። ለዚሁ እውነት በዓለም አቀፍ ደረጃ የተሰጠውን እውቅና በብሔራዊ ሙዚየማችን እንዲቀመጥ የተደረገው በየአመቱ በሺዎች የሚቆጠሩ ሰዎችን እያሳተፈ የሚካሄደው ታላቁ ሩጫ በኢትዮጵያ በ25 ዓመት ሂደቱ ኢትዮጵያን በዓለም መድረክ አስተዋውቋለም ነው ያሉት ሚኒስትሯም ይህ ስፖርታዊ ሁነት በየአመቱ በአስር ሺዎች የሚቆጠሩ አትሌቶችን፣ ወጣቶችን፣ ጎልማሶችን፣ አካል ጉዳተኞችን፣ በጣም በርካታ የውጭ ሀገር ዜጎችን፣ ዲፕሎማቶችን የሚያሰባስብ ሆነው በአትሌቲክሱ ኢትዮጵያ የገነባቸውን ዝና በእንደዚህ አይነት ደግሞ ድምቀቱን አስጠብቆ ለሀያ አምስት አመታት በዘለቀ ትልቅ እውነት ሀገራችን በአለም መድረክ ይታየ ማድረግ ያስቻለ ነው። ታላቁ ሩጫ በኢትዮጵያ በተሳታፊዎቹ ብዛትም በአፍሪካ ትልቁ የመንገድ ላይ ውድድር ለመሆን የበቃም ነው። ቀደም ሲል እንደሰማ ነው ደግሞ ይህንን እውቅና ሲያገኝ በአፍሪካም የመጀመሪያው ነው። ለስፖርት እና ለጤናማ ሕይወት አኗኗር ዘይቤ መስፋፋትን ንኩል አስተዋጽኦ አበርክቷል። እውቅናዎቹ በኢትዮጵያ ብሔራዊ ሙዚየም የተቀመጡ ሲሆን፣ ከንቲባ አዳነች አቤቤና የቱሪዝም ሚኒስትር ሰላማዊ ካሳ ለሕዝብ ይፋ አድርገዋቸዋል።